ከስራ እየወጣሁ ነበረ። ምንድን ነው አሽሙር አልችልም ስል ጓደኞች ዋርሀብን ቤታዬ ምን ሆናለች አርሰናልም ጌም እያየች እየተቃጠለች ስለሆነም ድራማ እየተንጨረጨረች ነው ቱ ሳይድ ቱ፣ ከላይም ከታችም እያቃጠሏት ነው እና ምንድን ነው ብዬ ስጠይቅ የእልሻዳይን ስቶሪ ጅና ይ ከዛን እልሻዳይ ስቶሪውን በዚህ ነው የጀመረችው በዚህ ነው የጀመረችው ስቶሪውን ማለት ነው። ከዛም በኋላ ይሄኛውን አረግች። አንቺ ታመጮ አንቺ ታሮጩ ለአማራ ሕዝብ በምላስ የከፈላችሁትን ዋጋ የኦሮሞ ገብሮች ደቀጠሮ እንጫወት ብላችሁ በመለመን የከፈላችሁትን ዋጋ አመልሱ። አማራ የሆነውም ያልሆነውም ማዛገን። ወይ ጉድ! ወይ ኤልሻዳይ! መቼም ከቤታዮ በላይ አማራ ኤልሻዳይ ናት። በእውነት አይደለም አይደለም አሁን ለምሳሌ ቤታዬ አስራ አራት ካራንት ወርቅ ከሆነች ኤልሹ ሀያ አንድ ካራንት ወርቅ ከአማራ በላይ አማራ ናት። በእውነት ጽድት ያለች አማራ ናት። ደረጃዋን የጠበቀች ብራንድ አማራ ናት ኤልሹ። ይህን እንክዳለን ቦምብዶ ሰፈራት ኩ የተሻለ በእውነት እኔ ዚያ ፕላይ ሴተኛ አዳራ ሞላ የቤት አቅመሞች እኮ ታስቁኛላችሁ። ለማንኛውም እቺ ልጅ እቺ ልጅ ስለዚህ ሚሽት አለው ያለችዋ ማለት ነው። ሚሽት እያለው ነው ምናምን ያለችዋ